ሄሎ፣ ሰላም ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም ነው መምህር። እግዚአብሔር ይመስገን። ቀጥታ ስርጭት ነው ያውቀሃል። ዛሬ ስለ ህልም ነው የምናወራው እና በሱ ላይ ብቻ እናተኩር ሃሳባችን እንዳይሄድብን። የመጀመሪያ ቀይ ነው እንደ ነገር ስታሳተፍም በጓደኛዬ በኩል ያገኘሁት ስልክህንም ነው። ትምህርቱን ግንታለምን ይልክልኛል፣ ግን ያው ውጭ ሀገር ነው ያለት ና ብዙም እንትን አለለው ለመጀመሪያ ጊዜ ነው ላይቭ የሚያየው። አሁንም እንደ እድሉን ያገኘሁት አሁንም እንደዚህ። እሺ፣ ግን ታዲያ ትምህርቱን ሳታዳምጠው እንዴት ነው የምንግባባው? ትምህርቱን ማዳመጥ ሳይሆን ያው ኦርቶዶክስ ነኛው ይጭንትን ይጨንቀኛል ብዙ ቀፍቼው ማለት አልችልም። ይጨንቅ ሲ ወዲያው ነው ማጠፈው። ሌላ ዩቲዩብ ነገሮች፣ ሌላ ነገር ነው የማየው አላ ብዙ እንትን ያለኝ ሌላ ላይ ቀይሮ ነጉስ የሚለኝ ምናምን። እሺ እስቲ ከገባ ሀይቀር የምናወራው ስለ ህልም ነው እና ምን ትነግረናል? ያው ህልም እኮ ያው እሱ አይቼዋለሁ፣ እንትኑ ዩቱብ ላይ ገብቼ የጣኮ ላይ አንብቤዋለሁ። እሺ እና ህልም እንደዚህ በተደጋጋሚ የተቀበረ ብር አገኛለሁ አዳዲስ ብሮች እና እና አንድ ጓደኛ አንተን ቁጥር የሰጠኝ ለእሱ ነግሯለሁ እና እንደዚህ ልጅ ነው እንደዚህ ይመደኛል እና በሆነ ሲደጋገም ከሱ ጋር እንደገና ከሱ ጋር ሆነ አየሁት በህልም አድሬ እሱንም እንደጋገኘው እኮ ስለ መንገድ እየመራ ይመስለኛል በዚህ ጋር ግባ በዚህ ግባ እያል ባለትዳር ነህ ወይስ አይደለህም ያው ጓደኛ ነበር ሌላ ጓደኛ ተቼ እንደገና ሌላ ጓደኛ በጓደኝነት ጀስት ፍሬንድሽፕ አለ ብር ማየት በህልም ትዳርና ልጅ ማለት ነው ሁለቱንም ነው ሳንቲም ማየት ግን ትዳር ውስጥ ያለ ሰው ወይም ደግሞ ብቻ ትዳር ውስጥ ባይሆንም ቢሆንም ልጅ ማግኘት ነው። ብር ማየት ግን በጣም ጥሩ ነው። የበለጠ ደግሞ ደስ የሚለው ደግሞ አዳዲስ ብር ነው የምታገኘውና መንፈሳዊ ሰው ብትሆን ወደ እግዚአብሔር በጣም ብትቀርብ በጣም ደስ የሚል አዲስ የሆነ ላይፍ ነው የምትኖረው የሚል ትርጉም ያለው ትዳር። ብር ሲመነዘር ውስጡ ብዙ ዝርዝር አለ። ልክ እንደዛ ደግሞ ትዳር ውስጥ ስትገባ ሚስትህና ልጅ ብዙ ዘርህ ይበዛል። እንደዛ ነው ትርጉሙ ጓደኝ የሚገርም አሁን እንትን ነች፣ አሁ እዚህ ነገር ምክንያት አድርጋ የአንድ ወር እና ገና ስለዚህ ሰብስባታ አሁን ነገርኩ። አሁን ልጅ ብቻ የልጅህናትም ሚስትህ ነው የምትሆነው እና ምንድን ነው እሱ ወደኋላ ያንቀራፈፈህ ምንድን ነው? ጓደኛ የነበረች ሳይሆን ሚስት ያርጋት ሚስትህ ከሆነች በቃ ሚስቴ በላት። ትክክል አሁና እሱን ከዋ እሱ ግን እየመረኝ ውስጥኛል። በዚህ ግባ ስ ከሰጠኛል። አንተ በዚህ ሂድ በዚህ ሂድ እያለ በህልም ተደጋጋሚ አይዋሉ እና እዛም የሚመክረኝ ፐርሰናል ህይወቴን የምነግረው ጓደኝ ነዋለ ማሳልፎ ላይፍ የሆነ የሆነ ከኔ ተለቅ ያለ ሰው እና በጣም ብዙ ነገር የሚመክረኝ ሰው ነው። በጣም ደስ ይላል እንዲህ አይነት ጓደኛ ማግኘት በአሁኑ ሰዓት በእውነት ብትጎዳም ምንም ብትልም ብትጣላም እንኳ ራሱ በትህትና መክሮ ገስጹ። ያንተን ያንተን የማይልክልኝ የሆነ እንደዚህ ፓስተሩ የማይልክልኝ የለም ያንተን እንዳለ ሁሉ ነገር አንተ እንትን የምትላቸውን አለ አይደል? ቪዲዮቹን ተመልከት ይለኛል። እኔ ያው ቦታ አልሰጠሁም። ምን እያለኝ ነው? ግን በተደጋጋሚ ማይበረ ነገሩ አለ እሱ የሆነ እያስረችትን ግን ወደ አንተ ትምህርት እንደየው የሚገፋፋኝ አንዳንድ ሁላ አላነሳለትም ስልክ ራሱ ይ ለምን አጭሩን ትምህርት አታዳምጥም? ማጫጭሮቹን ሰዓታቸውን ይህና የመጀመሪያ አካባቢ ልቀኳቸው ልቀኳቸውን አጫጭር ናቸው ሌላው ግን ትምህርቱን ሲልክልህ ጓደኛህ ራሱ ያስጠልሃል። አለ ቤትምስለምስላሌ ብ ምናምን ነገር ይጨንቀኛል። አዎ ለመቤታችን ስዕል መኖር አለም ማ የመቤታችንም የገብርኤልም የሚካኤልም ምስል ጠንቋይም በቤቱ ያስቀምጣል። ዋናው ስዕሉ ሳይሆን ስዕሉን ሃይማኖታዊ ስርዓት ከፈጸምክበትና ወደ መንፈስ ቅዱስ ወደሚፈልገው መንገድ ስትሄድ የሚሰማህን ስሜት ነው። አሁን አንተ ዝም ብለህ ቅዳሴ ላይ መገኘት አለብህ። በቃ ዝም ብለህ ቅዳሴ ላይ ቁም ሂድና፣ ሲያዛጋ ሲያዛጋ ሲያንጠራራህ መንፈስ ይወጣልሃል። ከዛ ውልቅ ብሎ ሲሄድ ወደዛ ማያስጠጋኝም ከሆኑ ኋላ ቸርች ራሱ ነው ምና ወደ አራት ዓመት ምና በስደት ካለ ሀያ አንድ ሰግደተኛ በቃ ዝም ብለህ በቃ አባታችን ያልቅ በአፍህ ሀያ አንድ ሰግደተኛ ይመለሻል ካደረክ ይቺን ካደረግ ላህል ያለው ስልችት ይለውና ጥሎ ይሄዳል። አንተ አይምሮ እየተከፈተ ሲመጣ ደግሞ ሀያ አንዱን ወደ አርባ ሁለት ወደ አርባ አንድ ታደርገዋለህ። ከዛ ስልሳ አራት እያለ ስግደትህ እያደገ ይመጣል። አይምሮ እየተከፈተ ሲመጣ ደግሞ ውሃ ስትባርከው ይባርክልሃል። ምግቡንም ስትባርከው ይባርክልሃል። ወደ ሰውነትህ የሚገባው ነገር ሁሉ እየተባረከ ይገባል። ከዛ መንፈስ ሁሉ አይምሮ ሁሉ ጤነኛ ይሆናል። ለምን? የተባረከ ነገር የበላ ሰው ጤነኛ ነው የሚሆነው። ትክክል። አመሰግናለሁ በጣም በጣም። እግዚአብሔር አክብርህ። እሺ ወንድም አቤት፣ እንዴት መለው? ዛሬ ስለ ህልም ነበር የምናወራው እና አብዛኛው ጊዜ እኔ በህልሜ ማለት ነው። የሆኑ እርኩሳን መናፍስት ይመጡብኝና፣ ሁሌ ማለት ነው በስላሴ ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም እያልኩኝ ጸበል ስረጭ አጠገቤ ደርሶ ማለት ጸበል ስረጭ ነው ማየው ብዙ ጊዜ በተደጋጋሚ። ስለዚህ በጣም እኮ ግልጽ ነው፣ ምንም እኮ ፍቺ የሚያስፈልገው ነገር አይደለም፣ በጣም ግልጽ የሆነ ነገር ነው። በነገራችን ላይ የመጀመሪያ ጊዜ ክርስትና የጀመርንበት ወይ ማለት ጾም፣ ጸሎት፣ ስግደት የሚባለውን የክርስትና ህይወት ማለት ነው። ከኦርቶዶክስ ከመሆን ቀጥሎ መንፈሳዊ ህይወት የሚባለውን ህይወት ስንጀምር መጀመሪያዎቹ ጊዜ የምናያቸው ህልሞች ቅዠት ነው። ይሄ ገደላ ገደል መሮጥ፣ መባረር፣ መሳደድ፣ መጨናነቅ ውሻ ሲያሳድድን ሲጮሁብን ምናምን ማየት ነው። ከዛ ቀጥሎ ግን ምን ይሆናል? አሁን እንደምትየው መንፈሶቹን እያየሻቸው በጸበል ስትረጫቸውና ስትገስጫቸው፣ ከዛ መልአክ ማየት፣ ቅዱሳንን ማናገር ከዛ ቀጥሎ ደግሞ መጪውን ጊዜ እንዴት መሄድ እንዳለብሽ ጥቆማ ይሰጡሻል፣ ይነግሩሻል። እና ይሄ በጣም ትልቅ መገለጥ ነው፣ ደስ ይላል። እንደ ራእይ መገለጥ ባይባልም እንዳንቺ ግን እንዳለሽበት ግን አንድ ደረጃ ከፍ ማለትን ስለሆነ መጠንካር አለብሽ ብዬ ነው የማስበው። ስግደት ታበዣለሽ? አላበዛም ብዙ አላበዛም፣ ግን ጸበል መጠመቅ ጀምሬ እንደዛ ማለት ጠመቅ ነበር ግን እንደዛ እየተጠመቅኩኝም ስቲል እንደዛ አይነት በተደጋጋሚ እንደዛ አይነት ህልም በቃ በየቀኑ ብትጨምሪበት ብትሰግጂ ጸበል ስትጠመቂ ግንባርሽን ትምብቲ። ከዛ በተረፈ ደግሞ እነዚህ መናፍስቶች በተደጋጋሚ ከአንቺ ውጭ የምታያቸው መናፍስቶች ሁልጊዜ በዙሪያሽ የሚያደቡ ናቸው እና የሚፈልጉሽ ከሰዎች የሚመጡ መናፍስቶች እንዳሉ፣ እየተከተሉሽ የሚሄዱ መናፍስቶች እንዳሉ ማሳያ ነው። ይሄ ማለት እንድትፈሪ አይደለም ምነግርሽ ግን በተቻለሽ መጠን ስትጠመቂ ግንባርሽን ጸበል አስመች። አእምሮሽ ውስጥ ይሄን ነገር ካየሽ በህልምሽ የምታየው እነዚህ መናፍቶች ግንባርሽን ጸበል መጠመቅ አለብሽ። ውሃ ትፈሪያለሽ እንዴ? ውሃ ትፈሪያለሽ እንዴ? አዎ። ለዚህ ማለት በመጸበል በመጠመቅ ነው የምትድኚው ማለት ነው። ጸበሉን በህልምሽ የሚያዝ ተጠምቂ እያለሽ ነው። ኦኬ አዎ አይ ውሀ በጣም በጣም ጸበል ስጠመቅም በጣም ፈርቼ በቃ ከነካኝ በደንብ እንትን ካልኩኝ በኋላ ነው ትንሽ እንትን መሆነው እንጂ በጣም በጣም እፈራለሁ ስለዚህ ገላሽን ልትታጠቢ ስትይ ሽንት ምናምን ይመጣል ማለት ነው ፍርሃት አይ በሙቁ ውሀ ሙቁ ሁኖም በፍርሃት ነው የምታጠበው አዎ እኮ ምን ታደርጊያለሽ እንደምንም ብለሽ እጅሽንም ታስረሽን ቢሆን ግንባርሽን ጸበል አስመች ፊት ለፊት መንፈሱን ታገኘዋለች። በቃ ፍልሚያው የሚጀምረው የዛን ሰዓት ነው የምትድኙ። እሺ ሌላ ደግሞ አንድ እንትን አንድ ጨምር በህልሜ ያየሁት ማለት ነው የመምህር ግርማ በዚህ ጊዜ እንትን አንድ ቀን እንትን ብለ ነበር። በቅርቡ አገልግሎቱ ይጀምራሉ ምናምን ብለ ነበር በዩቲውብ ላይ ማለት ነው። አይ ያሁኑ ያሁኑ ተቋርጧል ነበር። ኦኬ የሆነ ፕሮግራም ላይ ሂዱና እንደዚህ። ከዚያ ያኔ በቃ እስኪ እመቤቴ ፍቀጅልኝ በቃ መሄድ ከሆነ በህልም የሚያሳይኝ ምናምን ብዬ አልፏል። የመጀመሪያው እሑድ አልፎ በሌላው ቀን ግን በህልም የምናየው ወደ እሳቸው የሚያጠምቁበት እኔና ጓደኛዬ ሄድን። ስንሄድ ግን መዓት ሰው ተሰብስቧል። የቤተክርስቲያኑ አጥር ደግሞ ከአጥሩ እላይ ማለት ነው። የሆነ ጠንቋይ ተንጠልጥሏል። እዛ ቁጭ ብሎ ሊያይ ሰው እያየ ማለት ነው ሰዎቹን እኛን ያይናል። አዎ፣ ከዚያ አንድ እግሩ አንድ እግሩ ደግሞ የእባብ ነው። እኔ በጣም ፈራው ሳየው በጣም ፈራውና እቺ ጓደኛዬ እንትን ይዤ በጣም ተጨናነኩኝ። ከዚያ ምናርኩኝ በጣም ሰው አለ፣ ግፍ አለ። ከሱ እይታ ለመውጣት ብዬ ወጥቼ ወደ ሌላ የሆነ አጥር አለ። እንደገና ወጥቼ ወደ ሌላ ቦታ ቀየርኩኝ። ከዚያ ስቀይር መጣ ወረደ ጠንቋዩ። ጠንቋዩ ወርዶ ለጓደኛዬ የሆነ እንትኑ እግሩ አንድ እግሩ እባብ ነበር እና ከእባቡ ተቆርጦ እሷ በላችው፣ ሲያበላት ከዚያ በጣም ደንግጬ ወጣውና ወጥቼ ከቤተክርስቲያን በሌላ መንገድ ሲሄድ ደግሞ እብድ እብዶች ነበሩ የሆነ እብድ ነበርና የያዝኩት የመጥምቀው ዮሀንስ ጸበድ ነበር በሀይላንድ ይዤ ሲሄድ ከዚያ ልመለስ አልኩኝና በቃ አይ ስመለስ ካየኝማ በጣም ይጎዳኛል ኋላ ከኋላ ነው የሚሮጠው ብዬ ቀጥ ኮስተር ብዬ በቃ ልክ ሌላ ሰው ሌላ ሰው እኮ ምንም ኮስተር ብሎ እያለፈ ነው እና ኮስተር ብሎ ሲያልፍ እኔም እንደዛ ብዬ ሳልፍ አስራ ሁለት አስራ ሁለት አይ ሳማተው አስራ ሁለት ናት አስራ ሁለት ብሎ ጸጣልኝ። እኔም አለፍኩኝ። ከዚያ እንደገና ስመለስ በዛ መንገድ ደግሞ ስመለስ ያ እብዱ ሞቶ እንደገና ያ ያ የዛኛው ጠንቋይ እግሩ መጥቶ ፖሊሶች ሲጫወቱበት እግሩ ተቆርጦ ማለት እሱ ሞቶ ጠንቋይ ሆኖ ሞቶ እንትኑ ሲጫወትበት እግሩ እንደ ኳስ ሲጫወትበት አየውና፣ ስነሳ የሆነ የእውነት ነው የመሰለኝ። በቃ የሆነ በጣም ተንቀጥቅጪ፣ በቃ ተነስቼም ከእንቅልፍ ተነስቼ የመምህርን ትምህርት ስታዳምጪ እዛ ልሂድ አልሂድ እያልሽ ትጠራጠሪ ነበረ። እዛ ብሄድ ምናምን ሆና ኖ አይደለም እንትን እንጂ በጣም መሄድ ፈልጌ፣ ያኔ እባክሽ በቃ ፍቀጂልኝ እንዲሄድ ቦታውም ደግሞ አላወቅኩትም እና ከዚያ ይ በቃ መሄድ ከሆነ በህድሜ ያሳይኝ እባክሽ ጸልዬ ነበረ የተኛሁት። እሷ ታውቀዋለች፣ ጓደኛ ከዚ እንደዚህ ጓደኛ አለች። ታውቀዋለች ወይ አታውቀውም፣ እሷ ጭራሽ ሌላ ነው እምነቷ። አሁን ወደ እንትኑ ንምጣና፣ ወደ ቁም ነገሩ ንምጣና። እዛ እንዳትሄጂ ነው መንፈሱ መጀመሪያ ሲከላከል የነበረው፣ ግን አብሮች ተከትሎች መቶ ነበረ። አንቺ አሸንፈሽው ሄድሽ እንግዲህ፣ የህልሙን ነው የምነግርሽ። አሸንፈሽው ሄድሽ እና ጠንቋዩ ኦልሬዲ እዛ ተይዟል፣ ታስሯል ማለት ነው። ዛፉ ላይ ተንጠልጥሎ ከሰዎች ወጥቶ ዛፍ ላይ ይንጠለጠላል። ቢለው ነገር የአቡነ ተክለ ሃይማኖት ገድል ላይም አለ። አቡነ ተክለ ሃይማኖት ጸበል በሚያጠምቁበት ሰዓት ከሰውየው ላይ ወጥቶ ዛፍ ላይ ተደበቀ ይላል እና ሰውየው ተፈወሰ። ከዛ ወደ ቤቱ ሲሄድ እንደገና ከዛፍ ወርዶ ደግሞ እንደገና መልሶ ሰውየውን ያዘው እና ተክልዬ እንደዚህ እያደረገ አሰቃያቸው የሚል ባለፈውም በተደጋጋሚ ይናገራሉ ይሄን ነገር እና መጨረሻ ላይ ግን ያዙት እና ይሄ መንፈስ፣ አንቺ ላይ ያለው መንፈስ እንዳይቃጠልና እንዳይያዝ ቡዳ አይነ ጥላ ሲባል አቤት ብሎ ላለመጮህ ቀድሞ ካንቺ ወጥቶ ዙሪያውን አካባቢውን ሲቃኝ ነበረ አንድ እግሩ እባብ አንድ እግሩ ደግሞ የሰው እግር የሆነው ደግሞ አቅጣጫሽን ለማስቀየር መንገድሽን ለማስቀየር ማሳያ ነውእና እባቡ የቤተሰብ ዛር ነው አንደኛው ደግሞ በአንደኛው በኩል ያለው ደግሞ ከተወለድሽ በኋላ የመጣብሽ መንፈስ መሆን ማሳያ ነውና ግን ከህዝቡ ወጥተሽ ደግሞ ለብቻሽ በምትኝበት ሰዓት ከዛፍ ወርዶ ጓደኛሽ ልቻ ላብረሽ የነበረችው እኮ እሷ ደግሞ አንድ እግሩን ያበላታል ያልሽው ይሄ እግር መብላት ማለት እግር እንግዲህ መንገድ ተጓዥ ነው። ሌላ ሃይማኖት ማለት ነው፣ ሌላ አቅጣጫ፣ ሌላ መንገድ፣ የሌላ እምነት ትምህርት ነው የምትማረው ያ ባይምሮ ሄዳ እዛ እምነት ውስጥ የምትማረው ትምህርት የእባቡን ስጋ እንደ መብላት ነው የሚቆጠረው። ለምን የአጋንንትን ምግብ የአጋንንትን ትምህርት የሚቀበሉ ይላል መጽሐፍ ቅዱስ ሲናገር ይህ የአጋንንት ትምህርት ነው ይላል። ስለዚህ እንደ ምግብ ነው የሚቆጠረው። ስለዚህ እህትሽ ማን ጓደኛሽ ያንን የአጋንንቱን አንደኛውን እግሩን መብላቷ ሌላ አቅጣጫ ሌላ መንገድ የእሷ መንገድ በፍጹም ከአንቺ ጋር የሚሄድ አይደለም። የአንቺ የራስሽ መንገድ ራሱ በተሳሳተ መንገድ ነበር የሄድሽው። ገባሽ? ግን ብትሄጅም፣ በዛ በኩል ብትሄጅም፣ ግን ቅዱስ ሚካኤል እየጠበቀሽ እንደሆነ ማሳያው አስራ ሁለቱ አስራ ሁለቱ ያለው እብዱ ራሱ ቅዱስ ሚካኤል ጠባቀሽ እንደሆነ ማሳያ ነው። እና ይሄ ነው እንዳትሄጂ እንዳትፈወሺ ያለው መፈስ መጨረሻ ላይ ፖሊሶቹ በእግሩ በጠንቋዩ እግር ሲጫወትበት ያየሹ፣ ደግሞ ፖሊሱ የተባሉት ደግሞ መላእክቶች ናቸው። በጊዜ መላእክት በፖሊስ ነው የሚመሰሉት፣ አሁን ባለንበት ዘመን በድሮ በወታደር ይመሰላሉ። ወታደር ተመስለውም ይገለጡ ነበረና ፖሊሶች የተባሉት ይሄ የጠንቋዩን እግር ማለት ይሄ አሁን እኛ የምናጋልጠው መንገድ ማለት ነው። እኔ አሁን በአደባባይ ያለ ያወጣሁት ይኸው እያጋለጥኳቸው አይደለም። ያ ማለት ያ ማለት ነው ፖሊሶቹ ሲጫወቱበት ያየሾ ይው በአደባባይ ሚስጥሩ ዘከዘክንበት ምንም በቃ አዲስ ነገር የለም ሲፈራ ስንት ዘመን ሙሉ ሲፈሩት የነበረ ጠንቋይ ደብተራ ሲፈራ የነበረ ይው በአደባባይ አሰጣንለት አወጣ ነው መጽሐፍ ቅዱስም ይናገራል በመጨረሻው ዘመን ወደ ግልጥ የማይመጣ የተሰወረ የማይታይ የተከደነ ነገር የለም ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ማቴዎስ ወንጌል ስለዚህ ያ በአደባባይ እግሩን ሲጫወቱበት ያየሽው፣ እንደዚህ መምህርም እያሰሩ ወደ ሲኦል የሚሸኙት እኛም እዚህ በአደባባይ ስራውን የምናጋልጠው ሆኖ፣ በቃ ተራ ነገር ሆነ ማለት ነው። ይህን የፈራሽው አሁን ያልከው ነገር፣ አዎ ትክክል ነው። ምክንያቱ ያ እንትን ያልከኝም አሁን አስታወስኩኝ። ጓደኛ የሁን እንትን ነበረች። መጀመሪያ ኮተሊክ ናት፣ በባትና እናቷ ሃይማኖቷ ኮተሊክ። አሁን አግብታለች። በኋላ ግን ጴንጤ ነው ፕሮቴስታንት ነው። አሁን ወደ ፕሮቴስታንት እንትን እየመጣች ነው። ሁሌ እሱ ያነባል መጽሐፍ ቅዱስ ምናምን ሁሌ ስለሚነግራት የእሱን መስመር ነው የያዘችው። መጀመሪያም አንቺ ከጉባኤው ወጥተሽ ወደ ጥግ ስትይዥ እሷ ማብራች መታለች፣ አይደለ? አልመጣችም። ጠግ ላይ ሆና ያየሻት መጀመሪያ? እኔ አዎ፣ ሁለታችን ነበርና እኔ ፈርቼ ሸሸው እኮ። እሷ የት ነበረች መጀመሪያ? ከኔ ጋር ገብተን አብረን ነው የገባነው። አብራሽ ገብታ ከዛ ስትሸሺ ደግሞ አብራሽ ሸሸች ነው አይደለ? አልሸሸችም እሷ እንትን ነው አይ ብዙ አሁን እሷ እኔ እኔ በጣም ፈርቻለሁ፣ እሷ ግን አልፈራችም እና ጸጣለች ለእሷ ነው እንትን ያ ወደ ጥግ ሄድኩኝ ስትይ እሷ የት ነበረች መጀመሪያ ነው ያባባል እዛው እዛው ቤተክርስቲያን። ስለዚህ የእባቡን የአንድ እግሩን አበላት ስትይ ከአንቺ ጋር ጥግ ላይ ሆና ነው አይደለም። አንድ ቤተክርስቲያን ላይ ነበርና ሲመጣ ሲወርድ እሱ እኔ ሸሽቼ ወደ ሌላ ሄድኩኝ፣ ወደ ሌላ ቤተክርስቲያን እዛው ግቢ ሆኖ ግን እንትን ቦታ ቀየርኩኝ። እሷ ግን እዛው ቀረች። ስለዚህ ክህደቱን በሱ እይታ በሱ እይታ ውስጥ ነበርን መጀመሪያ መጀመሪያም ወደዛ በደንብ አልቀረባችሁም፣ እዛው አካባቢው ላይ ነበራችሁ ማለት ነው፣ እሱ አካባቢ ላይ ሄሎ ሄሎ ሄሎ፣ እሱ አካባቢ ላይ ነበራችሁ አለ። ሄሎ አይሰማም። እሱ ያለበት አካባቢ ላይ ነበር። አዎ፣ እዛው ልክ ቤተክርስቲያኑ ግብት እንዳል ፊት ለፊት ነበር። እሱ እንደማልፈልግ የመሰለሽ። መጀመሪያም እምነቷ ሌላ ከነበረና አሁን ደግሞ ቀጥላ ደግሞ የዘንዶውን ወይም የእባቡን ስጋ ከበላች፣ ከአንደኛው ዘንዶ ወደ አንደኛው ዘንዶ ተሻገረች ማለት ነው፣ እንግዲህ ከአንደኛው እምነት ወደ አንደኛው እምነት ዞሮ ዞሮ በመጨረሻው ዘመን የቫቲካን እኔ ይቅርታ ጉሊኝ በዚህ አጋጣሚ ካቶሊክ የሆናችሁ እየሰማችሁኝም ከሆነ እንዳትቀየሙኝ ቅር እንዳይላችሁ በምናገረው ነገር። አሁን የሰይጣን ማህበርተኞችንም ሆነ የጣሊያን ውስጥ ያለውን የድራግ የተለያዩ የሀሺሽ ንግዶችን በሙሉ የምታጧጥፈው የቫቲካን ውስጥ ያለው ተከባዱ አካሄድ ነው። ሚስጥራዊ የሆነ ቡድን በጣም ከባድ ቡድን አለና በዓለም ላይ ያለው ትልቁን ዘንዶ የሚያንቀሳቅሱት አብዛኞቹ ፊልምም ራሱ ሲሰራ አብዛኛው ነገር የሚደረገው በካቶሊክ እምነት ውስጥ ነው። በመጨረሻው ዘመንም መንፈሱ ከዚህኛው ከካቶሊክ እምነት ነው ወደ አይሁዲ እምነት ቀይሮ ሐሳዊ መሲህን ግልብጥ አድርጎ ዓለምን ሊገዛ የሚሞክረው ኦርቶዶክስን ለማጥፋት የሚሞክሩትም ለዚህ ነው። በዓለም ላይ አምሳ ሚሊየን ምናምን የሆኑ አማኞች ያሉባት ኦርቶዶክስ ኢትዮጵያ ብቻ ነች። ሌላው በሙሉ ከአስር ሺህ አይበልጥም። ግብፅም ብትሆን ህንድም ብትሆን አርመንም ሁሉም ከዘጠኝና ከአስር ሚሊየን ከአስር ሚሊዮን በታች ናቸው። ሁሉም የኢትዮጵያ ግን 50 ሚሊዮን ኦርቶዶክስ ነው። ይሄ የሚያሳየው ምን ያህል በጣም ብዙ ኦርቶዶክስ እንዳለ ነው። ምንድነው ለማለት የፈለግኩት አብዛኞቹ የዓለማችን ክርስትና እምነት እናምናለን ብለው የሚሉት የካቶሊክ ናቸው፣ በተለይ አውሮፓ ውስጥ እና ይህንን ገልብጠው ወደ ፕሮቴስታንትና ወደ ሌላ እምነት ውስጥ እየገለበጠም ያለው ደግሞ የሰይጣን ማህበርተኞች ስራ ነው። ይሄ ደግሞ በራዕየ ዮሐንስ ምዕራፍ 13 ላይ አውሬው ዘንዶ እባቡ ቀዩ እባብ ይለዋል ይጠራዋል እና ክህደትም እንደሆነ ይናገረዋል በሌላ ትምህርት ላይ በሰፊው እመጣበታለሁ እና ከዚህ ጋር በተያያዘ አንቺ ተገንጠለሽ ለብቻሽ መሄድሽ እራሱ በጣም ትልቅ ነገር ነው ትንቢተ ዳንኤል ምዕራፍ 12 ላይ በመጨረሻው ዘመን ስለ ሰው ልጆች የሚቆመው ቅዱስ ሚካኤል ይነሳል ብሎ የተናገረው ይሄ ይቼማ 12 ብሎ እብዱ ባጠገብሽ ያለፈውም ለዚህ ነው ጥበቃው በእሱ ስር ስላለሽ ነው ከዘንዶም የምትተርፊ ከእባቡ የምትተርፊው በዛ ከክህደቷ ማለት ነው። ከክህደቷ የያዝኩት ጸበል ግን በሱ ሳልፍ ግን ጸበል ነበርና ምንድን ነው አስራ ሁለት ሚለው በስመ ምንድን ነው አስራ ሁለት የመጥምቁ ዮሐንስ ነው። ጠባቂ መላክሽ ደግሞ ቅዱስ ሚካኤል መሆኑን ለማሳየት እንትን። ግን አንድ ሌላ ጥያቄ ሪሌት አያደርግም። ግን ጸበል ጠጥቶ መጠመቅ ይቻ ማለት ነው ምን ማለት ነው? ምን ማለት ከጠጣሁ መጠ መጀመሪያ መጠመቅ ነው፣ ከዛ በኋላ መጠጣት አይሻልም? አዎ ግን እንትን ነው በጣዋቱ ተነስቼ እንትን ስጠጣ ጸበል ስጠጣ ማለት ወደ ጸበል ቦታ እቤት ሆኜ ስጠጣ ጸበል ጥሩ ምልክት አሳየኝ። መጥፎ ነገር ሆኖ እኮ ሳይሆን ስርዓቱን ለመጠበቅ በባህደ ውድሽ ሄደች ተጠምቀሽ መምጣት ነው። ምግብ ተበልተው ለመጠመቅ መሄዱ ትንሽ ቀር ይላል። ግን በባህደ ውድ ሄዶ መጠመቁ አንድ ስርዓት ነው። ሁለተኛ ነገር ደግሞ አካሄዱን ስትከታይ ደግሞ መንፈስ ቅዱስም ያገዝሻል። ግን ያን ያክል በጣም የሚያስጨንቅሽ ነገር ካለ ከቤት ጸበል ጠጥተሽ ስትወጪ መንፈሱ አብሮች ተከትሎሽ እንዲሄድና ቤት እንዳይቀር ለማድረግ የተጠቀምሽ መንገድ ከሆነ አድርጊው አልልሽም። ግን እቤት ሰግደሽ ጸልሽ ደግሞ ወጥተሽ ሞክሪው። እና አይ አንድ ቀን እንደዛ ሰግጂ እቤትባይላንድ ዛ ተጠምቀሽ ዛ መጠጣት ነው ከሌለ የሚጠጣ ከሌለ ማለት ነው። እሺ ይህንን ህልም ባየውት በዛ ሳምንት ግን የምር ስመለስ ተጠምቄ ስመለስ የሆነች እብድ ነገር ናት ሴትዮዋ እና ስሚ እኛ እንዳን መስልሽ እሺ። ሀያ ስድስት እና አስራ ሁለቱ ነው። ሀያ ስድስት እና አስራ ሁለቱ እኛ አይደለንም። ሀያ ስድስት እና አስራ ሁለቱ አለችኝ። ሴትዋና ምንድነው የምታወራው ብዬ፣ አይ እሷ እኮ እንትን እብድ ናት ብለው ሲነግሩኝ፣ ኦኬ፣ እንደዛ ነው እንዴ ብዬ ዝም ብዬ ሄድኩኝ። ሄድኩኝ ማለት በአንቺ ህይወት ላይ ትልቁን ስራ እየሰራ ያሉት አቡነ ሀብተ ማርያም እና ቅዱስ ሚካኤል እንደሆኑ ነው የሚያሳየው። መልካ አቡነ ሀብተ ማርያም መልካ ቅዱስ ሚካኤልን ጸሎት አድርጊ። ትልቅ ጥቆማ ነው ይሄ እሺ። እሺ አመሰግናለሁ፣ አመሰግናለሁ። ሰላም።